ሰላም ጤና ይስጥልን። የክንፋን መረጃ ቤተሰቦቻችን፣ ከፖለቲካ ምህዳሩ ራሱን ያሸሸውና ዝምታ ምርጫ ያደረገው ከፍተኛ ቁጥር ያለው ሊቅ ዝምታውን የሰበረ ጊዜ በፖለቲካ ጣልቃ የገባለት የኢትዮጵያ ጉዳይ ለመፍትሄ መታጨቱ እንደማይቀር ተገለጸ። በዚህ ጉዳይ ላይ የእኛ ነገር እያወቁ አለቁ በማለት በመልእክት ቅዳሜ ከሰብአዊ መብት ተሟጋች ያገኘ ነው መልእክት በዝርዝርም እናሰማችኋለን። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ጀምሩ። የቀድሞ የኢትዮጵያ ሰብአዊ መብት ተሟጋች ማዕከልና ዋና ዳይሬክተር የነበሩት የሰብአዊ መብቶች አማካሪና ተመራማሪ አቶ ያሬድ ኃይለማርያም ዘውትር ቅዳሜ የመልእክተ ቅዳሜ ዝግጅታቸው የተለያዩ የሰብአዊ መብት ጉዳዮችን የተመለከተ ርዕስ ጉዳዮችን በስፋት ይዳስሳሉ። በዛሬው የጥቅምት 29 2018 ዓ.ም የመልእክተ ቅዳሜ ዝግጅታቸው የእኛ ነገር እያወቁ አለቁ በሚል ርዕስ የፖለቲካ ምህዳሩ መሸሽና በተመለከተ ርዕስ ጉዳዮች ዳስሰዋል። ክንፋን መረጃ ሙሉ መልእክቱን እንደሚከተሉ ያቀርበዋል። የዛሬው መልእክተ ቅዳሜ ፖለቲካና ኮረንቲ በሩቁ በሚል ሽብር የፈጠረው የሽሽ ብልሽትና የሰለልቦና የተቀፈደድና የራሱንና የልጆቹን የአገሩን እጣ ፈንታ ለጥቂት ፖለቲከኞች እርግፍ አድርጎ ትቶ አኗኗሪነትና ታዛቢነት ቤቱ ቁጭ ብሎ አጉረምራሚነትና ዝምታን ለመረጠ ከፍተኛ ቁጥር ያለው ልሂቅ ወይም ሳይለንት ማጆሪቲ ነው። ኢትዮጵያ ውስጥ የአገሬ ጉዳይ፣ የአገሬ ፖለቲካ፣ የሰብአዊ መብት ሁኔታ፣ የኢኮኖሚ ውድቀት፣ የማህበራዊ ቀውስና ሌሎች ጉዳዮች ይመለከቱኛል ባለኝ የአቅም ዜግነት ብቻ ሳይሆን የሰውነት ድርሻዬን መወጣት አለብኝ። እኔ የበኩሌን ድርሻ ካልተወጣው አገሬ ከገባችበት አደገኛ ቅርቃር ልትወጣ አትችልም። ድምፅ አልባ ለሆነው ወገን እኔ እኔ ካልጮኩለት ማን ይሰማዋል? ግፍን ለማንጠየፍ ግፍን ከተጠየፈ ባለፈ ግፈኞችን መጋፈጥና ተጠያቂ በማድረግ የአፈና አዙሪቱን የመስበር ግዴታን ካልተወጣው አገሬ ሁሌም የአምባገነኖች መፈንጫ ትሆናለች። ብሎም አደባባይ ወጥቶን በሁሉም መልክ የሚታገል ቅጥር ከጠቅላላ የአገሪቱ ህዝብ ቁጥር አንጻር አምስት በመቶ እንኳን አይሆንም። በኢትዮጵያ ይህ ትልቅ የዜግነት የሰውነትና የልሂቅ ግዴታ እንዳለ ዕዳ ለጥቂት የትተወ ነው። ይህንም በዝምታ ውስጥ ተውጦ በኢትዮጵያ መከራ የአገሪቱን መዳከም የዜጎችን እልቂትና ሰቆቃ እያየና እየሰማ ወይም ለማየትም ሆነ ለመስማት ሳይ ሁሉንም እርግፍ አድርጎ የተወ ሊቅ የቆመባቸው የአሳቤ መሰረቶች መፈተሻ የግድ የሆነበት ጊዜ ላይ የደረስን ይመስለኛል። ዝምታን ምርጫ ያደረገው ይሄ ሊቅ አንደኛ ከፍተኛ ቁጥር ከሚይዘው ሳይለንት ማጆሪቲ ውስጥ በመጀመሪያ ላይ የምናገኘው ሊቅ የአገሩ ጉዳይ እንቅልፍ ይነሰዋል፣ ያስጨንቀዋል። እያንዳንዱን ክስተት ጆሮ ከፍቶ ይሰማል፣ ያያል፣ መረጃም ይሰበስባል። የግንዛቤ ችግር የመረጃ እጥረት ሆነ የእውቀት ችግር የለበትም። እያንዳንዱን በየመንደሩ ኮሽ የምትለውን ነገር ሁሉ ከሰው ሁሉ ቀድሞ ሊሰማ ይችላል። ቀረብ ብለው ለሚያናግረውም የአገሪቱ ፖለቲካ በየሚዲያው ሲተነትኑ ከሚውሉ ሰዎች የተሻለ ጥልቀትና እውቀት አረዳድ ኖሮት እናገኘዋለን። ይህ የማህበረሰቡ ክፍል ሌሊት ባኖ ከእንቅልፉ በተነሳ ቁጥር ሁሉ መጀመሪያ የሚከፍተው የኢትዮጵያ የዜና ጣቢያዎችን ነው። በቀን ውስጥ ሁሉም የዜና አውታሮች ሊከፍት ይችላል። ነገር ግን ይህን ያህል እንቅልፍ ነስቶት 24 ሰዓት በሳምንት 7 ቀን የሚከታተለው አስጨናቂ የሆነ ፖለቲካዊና ማህበራዊ ኢኮኖሚ ጉዳዮች ሰምቶ ከወዳጆቹ ጋር እየተብሰከሰከ ነገሮችን በቡና መጠጫ ወቅት ከማድረግ ባለፈ ግን እሱ ምን ማድረግ እንዳለበት፣ ከእሱ ምን እንደሚጠበቅ፣ ምን አቅም እንዳለውና እንደሌለው ለአፍታ ራሱን አይጠይቅም። አንዳንዴም እነዚህ ጥያቄዎች ከተነሱ ራሱን ከውይይቱ ቶሎ ያርቃል፣ ወይም አይኖቹን እያቁለጨለጨ ምንም ማድረግ የማይችል ሰው መሆኑን ይገልጻል። ይህ አካል እነዛ እፍኝ የማይሞሉ ደፋርና በአገሪቱ ጉዳይ ላይ ያገባናል ብለው በየትኛውም አቅጣጫ ተሰልፈው አጥፊም አራሚም የሆኑትን የአደባባይ ሊቃን በማማት በማብጠልጠልና አቃቂር በማውጣትና ለምን እንዲህ አያደርጉም እያለ ቡና ላይ ለወዳጆቹ ምክር ሲለግስ ግን የሚስተካከለው የለም። ሁለተኛ በቀጣይ የዝምታን ጎራ የተቀላቀሉት ልሂቃን ደግሞ ቁጥራቸው ቀላል ያልሆነና የሀገራቸው ጠቅላላ ጉዳይ ይቅርና በሚኖሩበት መንደር ለሚፈጠሩ ነገሮች ሁሉ ጆሮአቸውን ደፍነንና አይናቸውን ጨፍነው ምንም ላለመስማትና ላለማየት የሚታገሉ ሰዎች ናቸው። እነዚህን ሰዎች ቀርቦ የማናገር እድሉም ነበረኝ። ዝምታን የመረጡበት ትልቁ ምክንያታቸው ብንሰማና ብናይም ምንም ማድረግ መለወጥ ለማንችለው ነገር ለምን ራሳችንን እናሳምማለን? ለምን ብዬ ይጨነቃለሁ የሚሉና ሁሉም ነገር ለሚመለከተው አምላክና ለተዋናዮቹ ፖለቲከኞች እርግፍ አድርገው ትተው በተፈቀደላቸው ነጻነትና ስፍራ ብቻ ራሳቸውን ወስነው የሚኖሩ ናቸው። ሁሌም ከአፋቸው ምስጋና አይጠፋም። አገሪቱ ቢጨልምባትም ዜጎቿ በግፍ ቢገደሉ፣ ቢታሰሩ፣ ድህነት ቢስፋፋ፣ ረሃብ ቢጠናና ውሽንፍሩን ቢበረታ እነሱን ጨርሶ እስካልጣለ ድረስ አመስጋኞች ናቸው። የዘውትር ጸሎታቸው ይቺን አታሳጣን ነው። ትላንት ይቺ ያሏት ነገር ዛሬ ጎድላ ብትገኝ ለእነሱ ለውጥ የለውም። ባለበት ጊዜ በቆምበት ቦታ የተገኘ ትንሽ ነገር ሁሉ ማጣጣም ላይ የተመሰረተ የስነ ልቦና ስለሆነ የዳበረ ነፃነት ቢገደብ፣ ሰብአዊ መብታቸው ቢጓደልና ቢጣስ ኑሯቸው ቢናጋም። በጨለማ ውስጥ የቀረች ጭላንጭል ብርሃን አ አዳኞች ስለሆኑ በእሷ ይጽናናሉ፣ ያመሰግናሉ። ይህን አይነት ስለ ልቦና የገቡ ሰዎች እጅግ ራስ ወዳዶች ቢመስሉም፣ ራሳቸውን የሚወዱበት መንገድ ግን ሽንፈት ሁሉ እየተቀበለ በመኖር ላይ የተመሰረተ ነው። ሶስተኛው ሳይለንት ማጆሪቲ ውስጥ የምናገኘው ሊግ ከላይ ከጠቀስኳቸው ሁሉ የተለየ ናቸው። በአገሪቱ ሆነ በአካባቢው የሚከሰቱ ጉዳዮች ላይ ሙሉ በሙሉ ባድ አይሆንም። ሁሌም መረጃዎች ለማግኘት እያንዳንዱን ክስተቶች በርቀት ለመስማትና ለማየት ጉጉት አላቸው። ነገር ግን ትልቁ ትኩረታቸውና ግባቸው ከሚፈጠሩት ከእያንዳንዱ መጥፎም ሆነ በጎ ክስተቶች እኔ እንደ ግለሰብ ምን ላተርፍ እችላለሁ ብለው የሚያስቡ ሰዎች ናቸው። ልክ የአፍ መሸፈኛ ማክስ ወይም የመተንፈሻ ኦክሲጅን በመሸጥ የሚተዳደር ሰው የብዙ ሰዎችን ህይወት የቀጠፈውና ዓለምን ጭንቀት ውስጥ ከቶ የነበረው የኮቪድ ወረርሽ ለሱ ከአምላክ የመጣ ትልቅ ተጋጥ ወይም ሎተሪ እንደወጣለት አድርጎ የሚቆጥር ሰው ማለት ነው። እንደዚህ አይነት ስለንቦና ያላቸው ሰዎች በሚሊዮኖች የሚቆጠሩ ወይም ለእነሱ ጸጋ ሀብት ይዞ የመጣ እድል ለሌሎች ሚሊዮኖች ህይወት የሚቀጥፍ አላማቸውን የሚያጨነግፍ ወይም የሌሎችን ስቃይ የሚያበረታ መሆኑን ያውቃሉ፣ ግን ግድ አይሰጣቸውም። ይህ አይነት ባህሪ በዓለማችን ሀያላን ሀገራት የሚመሩ ፖለቲከኞች ዘንድ የሚታይ በማናቸውም መንገድ የሚፈጠረውን አደጋ ጉዳት ከማስቀረትና ከመቀነስ ይልቅ ሙሉ በሙሉ ከሚደርሰው ጉዳት እንዴት ማትረፍ እንደሚችሉ ቀድሞ የሚያስቡ ሰዎች ናቸው። ለዚህም ሁሌ ደጋግ የምጠቅሰው ዘ ሼኪንግ ዶክትሪን የተሰኘውን የናኦሚ ክሊንን መጽሐፍ ማንበብ ለተሻለ ግንዛቤ ይረዳል። እነዚህ አይነት ሰዎች አቅም ካላቸው አደጋውን የሚያስከትሉበትን ችግር ከመጠንሰስ አንስቶ እስከ መፍጠር ይሄዳሉ። ራሳቸው የፈጠሩትን ቀውስ አካሚ ሆነው በመምጣት ከቀውሱ ዋና አትራፊም ይሆናሉ። አቅም የሌላቸው ደግሞ ቀውሱ እንዲፈጠር ይጸልያሉ። ወይም ባይጸልዩ እንኳን የተፈጠረ ቀውሶች እያነፈነፉ በመፈለግ የትርፍ ስትራቴጂያቸውን ቶሎ ይቀይሳሉ። አራተኛ፣ በስተመጨረሻ በዝምታ ካምፕ ውስጥ የሚገኙት ለምንም ነገር ግድ የሌላቸው ሰዎች ናቸው። አካባቢያቸው ላይም ሆነ በአገራቸው ውስጥ ምን እንደሚካሄድ የማወቅ ፍላጎትም የላቸውም። ድንገት ቢሰሙ እንኳን ወቸው ጉድ ብለው አንዱ ጆሮቸው የሰሙትን በሌላኛው አፍሰው ወደ ራሳቸው ጉዳይ ይጠመዳሉ። በህይወታቸው ላይ የአገሪቱ ፖለቲካ፣ የኢኮኖሚ ሁኔታና ማህበራዊ ቀውሶች ስለሚኖራቸው ተጽዕኖ እንዴት እየጎዳቸው እንደሆነ ለማወቅ ሆነ ለማሰብ ጊዜም ግድም የላቸውም። ማንንም የመጉዳት በማንም የማሰር በማንም መጎዳት ላይ አትራፊ መሆን ዝንባሌም ፈጽሞ የላቸውም። ዜና አይሰሙም፣ ቢሰሙ ብዙ አይስባቸውም። የአገር ጉዳይ ቢነሳም እኔ ፖለቲከኛ አይደለውም ብለው ጥለዋችሁ ሊሄዱም ይችላሉ። ነዳጅ ለምን ጨመረ ብትሏቸው ምን አገባኝ ነው የሚሏችሁ። ኢትዮጵያ ከላይ የጠቀስኳቸው ምናልባትም የአገሪቱ ከሰባና ከሰማኒያ በመቶ በላይ የሚሆኑ ቁጥር የሚሸፍኑ ሳይለንት ማጆሪቲ የሚኖሩበት ዜጎች እንዳሏት መናገር ድፍረት ይሆናል ብዬ አላስብም። ዋነኛ ትኩረቴ ለዛሬው መጀመሪያ ክፍል ላይ በአስቀመጥኳቸው ቁጥራቸው እጅግ የላቀ በሆኑ የአገሪቱ ጉዳዮች ላይ እንቅልፍ የሚነሳቸው የሚያሳስባቸው፣ የመፍትሄ ሀሳቦች ጭምር ያሏቸው ነገር ግን በዝምታ የተዋጡ ሰዎች ላይ ነው። እነዚህ ሰዎች በሌላው ዓለም ዊኬር በት አይዶንት ኬር በሚል ስለንቦና ይታወቃሉ። በብዛት በትምህርትና በሀብት የላቀ ስኬት ውስጥ የሚገኙ ልሂቃን በዚህ ማዕቀፍ ውስጥ የሚገኙ ሲሆን ከላይ እንዳልኳችሁ የአገራቸው ጉዳይ ያስጨንቃቸዋል፣ እንቅልፍ ይነሳቸዋል። ነገር ግን ሁሌም ራሳቸውን ከመፍትሄ አካል አውጥተው ነው የሚያስቡት። በዚህ የተነሳ የራሳቸውን ሆነ የአገራቸውን ዕጣ ፈንታ ከነሱ በትምህርት ደረጃም በእውቀትም በሕይወትም ተሞክሮ ሆነ በብልሃት በመፍጠርና በሀብት የሚያንሳቸው ትናንሽ ሰዎች እንዲወድቅ ያደርጋሉ። አንዳንዴም ይተባበራሉ። ኢትዮጵያ እጅግ የተማረ የሰው ኃይል ያላት በዘመናዊ ትምህርት አለምን ዓለምን የሚያስደምም እውቀትና ብቃት ያላቸው ሰዎች ያፈራች በአገር አስተዳደር ልምድ ሆነ ጥበብ የተሻለ አቅም ያላቸው ሰዎችን ያፈራች አገር ብትሆንም እነዚህ ዝምታን ምሽግ ያደረጉ ልሂቃን ፖለቲካንም ሆነ አገራዊ ጉዳዮችን ከዳር ቆሞ የመመልከትና የመተቸት ዝንባሌ በመምረጣቸው የተነሳ ለጨነገፈ ካድሬዎች፣ ፖለቲከኞች አሳልፈው ሰጥተው አመዳፋሽ አድርገዋታል። ይህ ኃይል ዝምታን ሰብሮ የአገሬ ጉዳይ ያገባኛል ብሎ አስፈላጊውን መስዋዕትነት ለመክፈል ወስኖ ዓይኑን የገለጠ ዕለትና በአገሩ ፖለቲካ ጣልቃ የገባ ዕለት ኢትዮጵያ ውስጥ መከራና ግፍ ይነጥፋሉ። ያለችው ፀሐይ መልሳት ትፈካለች። ኢትዮጵያ ቀና ትላለች። ውርጋጥ አምባገነኖችና አጃቢዎቻቸው መሪ ሳይሆኑ ተመሪና ተማሪ ይሆናሉ። የልሂቃን ዝምታ ግፍን ያጸናል፣ ለአምባገነኖችም ጉልበት ይሆናል፣ ሙሰኞችን ያጠበድላል፣ ዜጎችን አገር አልባ ያደርጋል፣ ራሱ ልሂቁን ከሰው ተራ ያጎድለዋል። ራሱትን ከየትኛው መንደር ነው የሚያዩት? ከደፈሩ ሐሳቦትን ከስር ይግለጹ። ካልደፈሩ ደግሞ መልሱን ለራሱ ይስጡ።